ዓለም እንግዲህ አንድ አስደንጋጭ ነገር ሰምታለች ከወደ አሜሪካ። ይህ ጉዳይ አብዛኞቻችንም ሰምተነዋል፣ እንዲሁም ደግሞ በየዜና አውታሩ፣ እንዲሁም በየሶሻል ሚዲያዎቹ መነጋገሪያ የሆነ ጉዳይ ነው። ይህ ጉዳይ እውነት ነው? ግን እውን ነው የምንኖረው እዚህ ምድር ላይ ከተለያዩ ዓለማት ከመጡ ሰዎች ጋር ይሁን ይህን እንግዲህ ምላሽ እንሰጥበታለን ከመረጃና ከማስረጃ ጋር በቪዲዮ አስታከል፣ እስኪ እንነወያይበት፣ እንነጋገርበት። ይህ ወደ ቶኪዮ መነሻውን አድርጎ ወደ አሜሪካ የገባች አንዲት ጎልመስ ያለች ሴትዮ እንግዲህ በምትገባ ሰዓት ፓስፖርቷን ይጠይቋታል። ፓስፖርቷንም ደግሞ አውጥታ በምታሳይ ሰዓት በዚህ ምድር ላይ የሌለ ካርታ ላይ የሌለ ነው ነው እንግዲህ እያሉ ያሉ ቶሬንዛ የሚል ቶሬንዛ ላይ ሰምቻ አላውቅም። በእርግጥም እውነት ለመናገር እና ወደ ቶሬንዛ የሚል ፓስፖርቷ ላይ ተጽፏል። መረጃው እንዳለ ትክክል ነው በሚገባ ምናምን እና በጣም አስደንጋጭ ያደረገው ደግሞ ከአስገቧት በኋላ የሆነ ክፍል ላይ ቆይ አንዴ ብለው ከወጡ በኋላ አስደንጋጩ ነገር ተከስቷል። እዛ ላይ ከመግባታችን በፊት ግን እውን እዚህ ምድር ላይ ከተለያዩ ዓለማት ከመጡ ሰዎች ጋር ነው የምንኖረው ወይስ ምንድን ነው? እውን ቶሬንዛ የምትባል ሀገርስ አለች? ይህንን ነገር እንግዲህ እስኪ በጠር በጠር አድርገን እንወያይበት። እናንተም ደሞ ሀሳብ አስተያየታችሁን ኮመንት ላይ ትሰጡበታላችሁ ማለት ነው። ስለዚህ እቺ ጎልማሳ እንግዲህ ከቶኪዮ መነሻዋን አድርጋ እዛ ፓስፖርቷ ላይ እንደገለጹት ከሆነ እንዳዩት ከሆነ ነው የሚሉት ይህንን አስደንጋጭ ነገር ያዩት ፓስፖርቷን ገልጠው ሲያዩት ከቶኪዮ ከቶሬንዛ የሚባል አካባቢ ከዛ ነው የመጣሁት። እና እንደገና ደግሞ ፓስፖርቷ ላይም ቶሬንዛ የሚል የአገር ስም አለ። እነሱ እንደሚናገሩት እንዳልኳችሁ እዚህ ምድር ላይ ይሄ ስም የለም፣ እውነት ለመናገር ማለት ነው። እቺ ሴትዮ ከዛ በኋላ ወሰዷት፣ ከወሰዷትም በኋላ የሆነ ክላስ ያስገቧታል በሆነ ክላስ ላይ ካስገባት በኋላ ለአራት ሰዓታት ነው ምናምን እዛ ክላስ ውስጥ ነበረች። ከዛ በካሜራ እይታ ውስጥ ነው ያለችው። እንደምታውቁት ያው ኤርፖርት እንደመሆኑ መጠን የተለያዩ ጉዳዮችን በሚፈጽሙበት ሰዓት መረጃ እና ማስረጃ ለመያዝ እንዲሁም ደግሞ የተለያየ ድርጊቶችን ወንጀለኛ ብለው የሚያስገቡት እዛ ክፍል ላይ የተለያየ ነገሮች ራሱን እንዳይጎዳ ወይም ደግሞ የማምለጥ ነገሮችን እንዳያደርግ በሚል በተለያዩ ቦታዎች በተለያየ አንግል ካሜራ አለ። ከሁሉም አስደንጋጭና ዓለም ሁሉ እንዲነጋገርበት ያደረገው ነገር የእሷ ቶሬንዛ መባሉት ከቶሬንዛ ሀገር መምጣቷ ወይም ደግሞ ምናምን አይደለም። ከዛ በኋላ ካስገባው በኋላው እነሱ ወጥተው ልክ በካሜራው እይታ ውስጥ ሲያዩት ግን የለችም፣ ሴትየዋ የለችም፣ በቃ የለችም። ያውም እንደ አጠፋፏ ደግሞ በቪዲዮ እንደምታዩት ከሆነ የሆነ እንደ ቲቪ ኖ ሲግናል ወይም ደግሞ የሆነ ብሽ የሚል ነገር ምናምን እንደሱ ነው ብላ ጥፍት ያለችው ነው የሚሉት። የትኛው ካርቶን ፊልም እንደሆነ ባላውቅም ይህን ነገር እንግዲህ እኔ ለማመን ያዳግተኛል። ለምን መሰላችሁ? አብዛኛውን አሁን በየቲክቶኩ በየዩቱቡ በየዜና አውታሩ ትልልቅ የሚባሉ የዜና አውታሮች ምናምን እየዘገቡት ነው። ነገር ግን በዛ ቦታ ላይ ተገኝቶ አየው እችን ሴትየው አይቻታለው እውነት ነው የሆነ ማስረጃ ምናምን የተለቀቀ ጉዳይ የለም። ይሄ ሚዲያ ወለድም ሊሆን ይችላል። እንደዚህ እንደምታውቁት ኤአይ አሁን በጣም ተስፋፍቶ ያለበት ወቅት ነው። ሜይ ቢ እንደዚህ እንደዚህ ነው እያወራው አሁን ኤአይ ሊሆን ይችላሉ። በቃ አሁን እኮ ወደፊት የሚያስፈራ ጊዜ ላይ ደርሰናል። እውነት ለመናገር አሁን ወደ ኤአይ ወይም ደግሞ ወደ የእኔን እንደው ጥርጣሬ ንምላችሁን ነው። ወደፊት የምናየው ይሆናል። ከየት እንደመጣች እንዴት እንደሆነ መቼም ተመራመርም ብለው ሌላ ታሪክ ሊያወሩ ሊሆን ይችላል። ወይም ደግሞ ይህ አጀንዳ ለምን እንደመጣ ባላውቅም እስካሁን ድረስ በሰማነው ዘገባ አንጻር ስናወራ ይሄ ነው። እኛ ኢትዮጵያውያን ደግሞ በየቲክቶኩ በጣም ያሳቀኝ ፓርት አለ። ደግሞ ኢትዮጵያዊ ናት ታውቃለች፣ ኢትዮጵያዊ ናት ይላሉ። ደግሞ ኢትዮጵያዊ ነው ምላምን ይላሉ። ምን ለመሆን ነው ኢትዮጵያዊ ነው የምትሉት እናንተ? ከቶኪዮ መጣ እኮ ነው የተባለው። ከቶኪዮ ነው በረሯ የሚያሳየው ነው የሚለው አንደኛ። ሁለተኛ ነገር ደግሞ አሁን ኢትዮጵያ ምናምን የምትሉትን ይሄ ተረት ተረቱም እንደቀልድ እነሱም እየቀለዱ ስለሆነ እናንተም መቀለዳችሁን እንደቀልድ ይቀበለዋሉ። ከዛ ውጭ ግን በጣም የሚያሳዝነው እና የሚያሳዝነው ከቶሮንቶ ከቶኪዮ ከሆነ የመጣችው እነሱ ምንድነው ይሄ ስሙ ቶሬንዛ የሚባል ሀገር ነው የመጣችው ሲሉ ቶሮንቶ ላለው ብለው ነው ወይስ ምንድን ነው? ከዛ አልፎ ተርፎ ደግሞ ተሰለበች እዛው በካሜራ እየተሰለበች ሲሉ እንዴት እንመንኛ? እንዴት ያውም ደግሞ ጥርጣሬን ካፍ እንዲያደርግ ያደረገው ነገር ደግሞ ቢሆን አሜሪካ መሆኑ አሜሪካ መሆኑ ሁለተኛ ማስረጃ አንድ ማስረጃ ላስቀምጥላችሁ። ከዚህ በፊት በ1954 አካባቢ ምናምን ምናምን አውርጀው ነበር ትራንስሌት አድርጌ በአማርኛ አድርጌው፣ እንደምታዩት በ1954 ነው ምናምን፣ እንደዛ አይነት ነገር ተከስቶ ነበር። ከዚህ በፊት ነው እንደዚሁ በወንድ ነው። ይሄ ደግሞ ገብቷቸዋል አለ። አሁንም ደግሞ ይሄችኛዋ ደግሞ በሴት ጎለማሳ ማሳ ጠፋች አሉ። በቃ ጠፋች፣ በቃ እንዲያየናት ብላ ጠፋች። ኧረ እውነት እኔ በግሌ እኔ ላመን አልችልም። ለምን አሜሪካ እስከሆነ ድረስ ያለ ነው። ቻይናን አሜሪካን በቴክኖሎጂ ደረጃ የሚደርስባቸው ከሀይብሯችሁም በላይ የሆኑ ነው። ኤአይን እያያችሁ ነው አይደለ እ ኤአይ አሁን በሚገባ ሰውን መስሎ እየመጣ ነው። ፎሎ አርጉኝ። ፎሎር አንሶብኛል። ፎሎ አርጉኝ። ሁለት ዓመት ቲክቶክ ከከፈትኩኝ በቃ ደጋፍ አርጉ፣ ፎሎ አርጉኝ። እንዴ ቲክቶክ ፎሎወር ዳገት ሆኖብኛል። በቃ ወደፊት ጦርነቱ የሚሆነው ይመስለኛል በኤአይ ነው። ስለ መብራት ኃይል ምን ይላሉ? እኔ ስለ መብራት ኃይል ሳስብ እምባዬ ይመጣል። አሁን ለምሳሌ እኔ የሚዲያ ሰው ነኝ አይደለ? እንደ ሚዲያ ሰውነቴ እኔ አሁን ወላ ዘር፣ ወላ ፖለቲካ፣ ወላ ሃይማኖት፣ ወላ ምን ነክቻ ላቅ ምንም ነገር እንደምታውቁት ሆነ ማለት ነው። ነገር ግን በዚህ በኤአይ የተነሳ ጎል ልገባ እችላለሁ። ወደፊት በቃ ከኔ የሚጠበቀው ከኔ የሚፈልጉት ምንድነው? ይህንን ምስል ብቻ ነው የኔን። ከዛ በኋላ በፈለጉት ነገር አድርገው የአፍ እንቅስቃሴ፣ የምንን የእጅ እንቅስቃሴ ምናምን አድርገው በኤይ ሌላ እኔ እንደተናገርኩ አድርገው ሌላ ነገር ሊቦተረፉ ይችላሉ። እየተሰማሽ ነው? ምንም አይነት ስሜት አይሰማኝም። እኛ እውነተኛ ሰዎች አይደለንም። እኛ በአዲሱ ጉግል ቬዮ ስሪ ኤአይ የተሰራን ቪዲዮች ነን። ለራስሽ የምታውቂው አንድ ነገር ንገረኝ። እኔ ኤአይ መሆኔን አቃለሁ። ብዙ ሰዎች እኔ እውነተኛ ሰው እንደሆነ ያስባሉ። እንደዛ ብለው ካሰቡ እንግዲህ ተሳስተዋል። ስለዚህ የዚች ሰው ጉዳይ ኤአይ ሊሆን ይችላል። እንደዚህ ሙ ብላ እንዴት ተሰለበች ምናምን። አሁን ሚዲያ ወለድ ሲሆን እንደዚህ ነው የሚሆነ መረጃና ማስረጃ ያለበት። እኔ ይህን ቪዲዮ እስከሰራውበት ሰዓት እና ጊዜ ድረስ ምንም አይነት መረጃ የለም። ሁሉም ይሄ አሁን የሚለቀቀውን ቪዲዮ የኤርፖርት ላይ ሰትያ የምትታየውን ምናምን ምናምን ነው የሚለቁት ያሉት ማለት ነው። ስለዚህ ከየት ነው የመጣ ወዴት ነው የሚል የለም። አሁን እንደምታውቁት የቲቪ ፕሮግራሞች ምናምን ትላልቅ የምትሏቸው ከኛ ሀገር ጨምሮ ማለት ነው ከቲክቶክ ነው የሚለመለምሉት ወሬ ገብቷቸዋል አደለ? ቶፒክ የላቸውም። በቃ ቶፒክ ለምን በቃ ሁሌ ስለሚሰሩ ቶፒክ ያልቅባቸዋል። ስለዚህ ቲክቶክ መንደር ላይ ውሽ ሉና፣ ማንም በቃ አንድ፣ ሁለት፣ ሶስት፣ አራት ሰው አንድ ግም ለግም አብራዝግም አለ አለ የሚባል ነገር አለ። አንዱ ከተተረተረ ሁለት ሶስት ይከተላል። እኛ የመከተል መንፈስ አለብን። አንድ አምስት ሰው ካዩ ኢቲቪ ላይ አምጥተው ዜናው ያዳምቁልሃል። ምን ችግር የለውም። ለምን በቃ ይሄ ቶፒክ ተገኝተዋል። በቃ ካላስ ገብቷቸዋል። ስለዚህ ይሄን ነገር እናንተ ምን ትላላችሁ? ከዚህ በፊትም ተፈጸመ ብለው ነበር በወንድ አሁን ደግሞ በሴት የአንድ ፍንፍን ብሎ ነው የቀረው እንደምታውቁት። አሁን ደግሞ ይሄኛውም ደግሞ ድፍንፍን ብሎ ይቀራል። ምናምን ምንድን ነው አላማቸው? ምንድን ነው ውስጥ ማስተላለፊያ እንደም የሆነ ሚዲያ ላይ አይቼ ተገኘች እኮ ቶሬንዛ የምትባለው ሀገር እኮ ተገኘች እኮ ኢትዮጵያ ውስጥ ነው። ስለዚህ ቺ ኢትዮጵያ ና ትላለቱም በዚህ አማካኝነት ነው። ኢትዮጵያ ላይ መሀል ላይ ቶሬንዛ ምናምና የሚል ካርታው ላይ ተስኮ ምናምን ሆን እንዴ እንደዛ ከኛ ይሆን እንዴ? መቼም የኛ ማለት እንወዳለን አደል፣ ሁሉም ነገር የኛ ምን አለ ቴክኖሎጂውን የኛ ብንል የበደረስን ነበር። እንዲህ እንዲህ አይነቱን ተሰለበች፣ ተረገጠች፣ ላጣለች ምን አለች፣ ውዝግብ ውስጥ ካለች ጋር ኢትዮጵያዊ አዎ እና ገርሞኛለን። እውነት እውነት ለመናገር በአንድ በኩል አለም እያስፈራ ነው ያለው፣ መጪው ዘመን እየከፋ ነው የመጣው። እንደምታውቁት እንደዚህ እጃችሁ ላይ መቀበር ተጀምሯል። እንደምታውቁት በተለያየ መንገድ ሃይማኖቶች እየተነቃቀፉ ነው፣ መጽሐፍ ቅዱስ እየተቀደደ ነው። ቁርአን ቅዱስ ቁርአንም እንዲህ እየተቃጠለ እየተቀደደ ሁሉም በቃ የድፍረት አቅያታችን በዝቶ በዝቶ በዝቶ አሁን ይኸው ተሰላቢ ሰው ተላከለ ሌላ ከሌላ አለም በቃ አሁን እቺ ልታጠና ነው የመጣችው። እርግጠኛ አለኝ ግን እቺን መኑኝ ለማጥናትም ከመጣች ከሌላ ዓለም እመኑኝ፣ ይሄ እንጃ። ከኛ ምንም የሚወሰድ ነገር የለም፣ ከዚህ ዓለም ምንም የሚወሰድ ነገር የለም። በዚህ ሰዓት ጦርነት፣ ረሃብ፣ ጦ ጥላቻ፣ ዘረኝነት ምናምን፣ እሱን ይዛ ለመሄድ ከሆነ የመጣችው ተሳስታለች። የተሳሳተ እንደውም እኮ ኤርፖርት ላይ ቁጭ ባለችበት ሰዓት የተሳሳተ ሀገር እንደመጣች ስጠይቀው ነበረ ባለ ኤርፖርት ውስጥ ያለውን የሚሰራው የት ነኝ? የምትልበትም ደረጃ ደርሳ ነበር። በዚህ ደረጃ ማለት ነው። እና በተሳሳተ ነው የገባችሁ፣ እና ወደዚህ ዓለም በቃ ወደ መጣችበት ሄዳለች። አይዟችሁ፣ አታስቡ። ምንም የሚያሳስባችሁ ነገር የለም። ከዚህ በኋላ እንደማትመለስ ተስፋ አደርጋለሁ። እና እንደኔ እንደኔ ኤአይ ይመስለኛል። እንዲሁም ደግሞ ፌክ ኒውስ አይነት ነገር አለ። እንደዛ ነው የሚመስለኝ። በተረፈ እናንተ ሀሳብ አስተታችሁ ስጡ። እባካችሁ ላይክ ላይክ አድርጉ፣ ሰብስክራይብም አድርጉ። እስኪችን ልተንፈስ ብዬ ነው የመጣሁት። በተረፈ በስደትም በሀገር ውስጥ ያላችሁ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። ባይ ባይ።